ጥያቄ ግልጽ ነው። ከእዝራ ጋር የጀመራችሁት ነገር ምንድን ነው? ያለ ነው እና እባክሽ ልቀቂኝ። ተረጋግተን እንነጋገር። አልለቅሽም። መንገድ ላይ እኮ ነው። ምንድነው ተገትራችሁ የምታዩት? ተበታኑ ነው። ምን እያደረግሽ ነው? ይሄው ለቅቄሻለሁ። ከእዝራ ጋር ግን ምን እንደጀመራችሁ እንድት ነግሪኝ እፈልጋለሁ። ቆይ ምን ጀምረናል? እሱ እንደነገረኝ ፍቅር ጀምራችኋል። እዝራ መቼ ውሸት እንደማያውቅ በደንብ ታውቂያለሽ ሀና። አሁን ገና ፈንጂ ረገጥሽ። እንዴት እዝራን በፍጹም መንካት አልነበረብሽ። እንዴ ከአንቺን ብሶ እያስፈራራሽኝ ነው? እንደፈለግሽ ማሰብ ትችያለሽ፣ እሱ የራሽ ጉዳይ ነው። ግን ደግሞ አሁን የማይነካ ነገር ነክተሻል። ሲሆን እዝራ እኮ ራሱን ችሎ ማሰብ የሚችል ሰው ነው። ቆይ አንቺ ማን ነው ለሱ ተቆርቋሪ ያደረገሽ? ለሱ ሳይሆን ለራሴ ነው እየተቆረቆርኩ ያለሁት። እየተቆረቆርሽ ያለሽው ለአንቺም ይሁን ለእዝራ አይመለከተኝም። እኔ ግን መቼም ቢሆን የጀመርኩትን ሩጫ ቆርጬ የምወጣ ሰነፍሴት አይደለሁኝም። ይኸውልሻና በጣም እየተፈታተንሽ። እየተፈታተንኩሽ ሳይሆን ማንነቴን እየነገርኩሽ ጥሩ እንደዛ ከሆነ አንቺ ለሚደርሰው እያንዳንዱ ነገር ኃላፊነቱን ራስሽ ትወስጃለሽ። እርግብም ልክ እንዳንቺ ትፎክር ነበር፣ ግን በመጨረሻ አሸናፊ ሆንኩት ነው። እርግብ ደግሞ እርግብ ማናት? እድሜ ልኮን ስትዘሰብኝ የኖረች ልክ እንዳንቺ አይነት መስኪን ናት። ሃና እርግብ ማናት? የማትነግሪኝ ከሆነ እገልሻለሁ። ትሰሚኛለሽ? እንኳን ከፎከረ ከወረወረ የሚያድን አምላክ ነው ያለኝ። እሺ ቻው። እርግብ ነው ያለችው ሌላም ሴታለች ማለት ነው። እኔማ ሙቻታለሁ። እዝራ እነሱን ካገኘ አና ለእዝራ መቼም ቢሆን እኔ ከአንተ አልለይም። ይህንን ደግሞ ቃል እገባልሃለሁ። አሁን ላይ ትክክለኛ እርግጠኛ ባልሆንም፣ ግን ፍቅሬ ላንተ ያለኝ ትክክለኛ ቦታ ነው ብዬ አስባለሁ። በዛም ደግሞ የመጀመሪያዬም ስለሆነ እየፈራው ስለሆነ ነው እንጂ ካንተ መለየት አልፈልግም ብላ ቃል በቃል ስትነግሮ ሰምታችኋል ታዲያ አና ላይ ብዙዎቻችሁ ቅሬታ እያቀረባችሁ ነው። እንዲሁም ጠላት አለውም ስትሉ ያላችሁም ጭምር አላችሁ። እስቲ ብዛታችሁን ይህንን ቪዲዮ ላይክ በማድረግ አሳዩኝ። አና ልክ አደለችም፣ ልክ ያልሆነ መስመር ይዛለች። በዛ ላይ ደሞ የራሷ የሆነ ሌላ ተቀናቃኝ አላት። ለምንድን ነው እዝራ ላይ ለሁለት የሚጣሉባት? የእዝራ አፍቃሪ በዚህ በኩል ደሞ አናን እያስጨነቀቻት ነው። እሱን መተው እንዳለባትና እዛ ብዙ ጊዜ ስታፈቅረው እንደነበረ ያልተቀበላት ደሞ የጊዜ ጉዳይ ሆኖ እንጂ የሆነ ጊዜ ላይ እንደሚቀበላት እርግጠኛ በመሆን ለሃና ስታስፈራራት ነበረ። ታዲያ ሃናም ቢሆን ትናንት ለመጣ ሰው እንዴት በአንዴ እንደዚህ ሞትልሃለሁ ከአንተ መለየት አልፈልግም እያለች ምን አይነት አስተያየት ነው የምትሰጠው ብላቸዋል። በሌላ በኩል እንግዲህ ባዩሽ ልትፈታ ነው። ባዩሽ መፈታቷ ሜላት እንግዲህ ለራሴ ጥሩ ጎን ነው ብላ ነው የምታስበው። ነገር ግን እንደዛ አይደለም። ባዩሽ እንደተፈታች ወዲያውኑ የምታደርገው መረጃዎችን ማጥፋት ነው አሪያ መጀመሪያ ከመረጃዎቹ ትልቁ ነገር ቢኖር የእርግብ ጉዳይ ነው። እርግብ ሞታለች ብላ ብታስብም ግን ምናልባት በሕይወት እንዳለች ካወቀች በኋላ እርግብን ለግድያ ነው የምትፈልጋት ማለት ነው ባዩሽ። ስለዚህ እርግብ ያላት አማራጭ ወደ እነ ሜላት ቤተሰብ ተመልሳ እነሱን እስከ ዛሬ ለበደለችው ነገር መካሻ የምትለው ያው ባዩሽ የምትያዝበትን መረጃዎች እንዳለ አሳልፋ ለእነ ሜላት ቤተሰቦች መስጠት ነው። አና እንግዲህ የአንድ ሰው ኮሜንት ካየው በኋላ እንደዚህ ብሎ ነበር ኮሜንቱ። አና ከኖላዊ ተለይታ ወደ እነ ሜላት ቤተሰብ ከተቀላቀለች በኋላ ጥቅመኛ ሆናለች እንዳል እያንዳንዱ የሚታያት ነገር እንዳለ ብልጭልጭ እያታለላት መጥቷል። ከእዝራ ጋር የጀመረችው ፍቅርም ይሄ ነው። የእዝራ ቤተሰቦች በጣም ሀብታምና ዝነኛ ናቸው። በዛ ላይ ታዋቂም ጭምር ነው። እዝራም ደግሞ በራሱ በኩል ምፈልገውን ነገር እንዳለ አጥቼ አላውቅም። የምንፈልገውን ነገር ማግኘት አለብኝ ብዬ ስለማስብ ነው። ከሀና ጋር የጀመረው ነገር ያ ነበረ። አና ስትከለክለው በጣም የተናደደው ነገር ይሄ ነው። እሷ እንደዛ ስላደረገች አይደለም የተናደድኩት ብሎ ለሰላም እንኳ ሲነግራት ነበረ። ሰላም በራሷ መንገድም ልክ ነኝ ብላ እያሰበች በጣም ትላልቅ ስህተቶችን እየሰራች ነው። አንደኛው የነበረው ከሀና ከእዝራ ጋር ያለውን ግንኙነት ማጥበቅ ትፈልጋለች። በዚህ በኩል ጓደኛዋን እየተቆጣቻት ያለው እነሱ አጠገብ እንዳደርስና ሀና የጀመረችው ፍቅር ልክ ነው ብላ ነው የምታስበው። ሰላሜም ቢሆን ማስተሳሰቧ እንዳለ ከዝና ጋርና ከትላልቅ ሰዎች ጋር ነው። ታዲያ ሰላም ሀናን ስትመክራት የነበረበት ጊዜ እዝራ እኮ ቤተሰቦቹ ሀብታም ናቸው። በዛ ላይ ዝነኛ ነው፣ ቆንጆም ነው። ስለዚህ አንቺ ይገባሻል። ሰላም ለአስር ያላት አመለካከት እንግዲህ እሱ ሌባ ነው፣ ዱርዬ ነው፣ በዛ ላይ ቤት የለውም። ስለዚህ አናን ማስተዳደርም ሆነ በፍቅር ማኖር አይችልም፣ ምን ይሰራላታል ብላ ስለምታስብ አስርን ትጠሏለች። አስር ከሃና ጋር እንዲሆን አትፈልግ። ይሄ ደግሞ እንግዲህ የአጋጣሚ ጉዳይ ሆነ። አሁንም ቢሆን ከዝራ ጋር ነው ያለችው ሃና እና በሰላም አስተያየት፣ ፍዞቻችሁ እንዴት ነው ተስማማላችሁ? አስር ደሃና ዱርዬ ስለሆነ ደሃና አይገባትም ብሎ ነው የሚያስበው። ሎላዊ ግን አሁንም ቢሆን አናን ጥሏት ወደ ኋላ እየሸሸ ነው። ያም የሚሆነው የሃና ባህሪ እየተቀየረ ነው ብሎ ስላሰበ ነው። ይህንን የሚያልኩበትን ምክንያት ልንገራችሁ። የመጀመሪያው የሚሆነው እንግዲህ ኖላዊ መጀመሪያ አናን ሲያሳድጋት በፀባይና በጣም ተቆንጥጣ እንዳደገች ሴት ነው የምትሆነው። ያ ማለት በጣም ጨዋነች። ብዙ አልባሌ ነገሮችን አታቅም። አሁን ግን ወደ እነ ሜላት ቤተሰብ ከሄደች በኋላ እድሜ ለሰላም ሰላም የምታሳያትን ነገር እንዳለ እየሞከረች ነው። ሰላም ሙሉ ለሙሉ ልክ አይደለችም። ለዛም ነው ከእዝራ ጋር ሁለቱ ጓደኛ አማሞች እንዲሆኑ ብዙ ጥረት ያደረገች። አናገም ምን ተሰምቷት ነው ይሄ ከአንተ ጋር ስሆን ደህንነት ይሰማኛል። አሁን ደግሞ በስፋ እየባሰ እንዳይመጣ ጭራሽ ጠዋት ላይ እሷናት የምትደውልለት። እንዳንዶቹ እናንተ እንደሰጣችሁት አስተያየት ከሆነ የእዝራ ፍቅር የውሸት ነው ብላችኋል። ይህንንም እናንተው በሰጣችሁት ኮሜንት ነው እንግዲህ ወደ እናንተ ምናደርስ። ሌላው በስተመጨረሻ የኖላዊና የአስር ጉዳይ ወደ ምን ደረጃ ሊደርስ ይችላል? ስለዚህ አሁን ኖላዊ አርፎ የሚቀመጥ አይሆንም፣ አስርን ሄዶ ባለበት ያናግረዋል። ተምቹ ተበትነዋል። እዛ ቤት የነበረው ፍቅር ሙሉ ለሙሉ ፈርሷል። የበፊቱን ታስታውሱታላችሁ ሁላችሁ። ኖላዊ፣ ሃና፣ አስር፣ ተምቹ አንድ ቤት ውስጥ ነው የሚኖሩት። ሁሉም ለምሳ እዛ ቤት ውስጥ ይገናኛሉ፣ ተሳስቀው ይለያያሉ። አስርም ተምቹም ቢሆን ወደ ፊናቸው ሄደው የሚለቃቀሙትን ብር ለቃቅመው ይመጣሉ። ያቺን ያገኟትን ነገር አንድ ላይ ተካፍለው ይበላሉ። ኖላዊም ቢሆን ደስተኛ ነበረ። ከገዛ ከሚወዳት ልጁ ጋር አብሮ ነበረ የሚኖሩ አሁን ላይ ሃና ወደዛ ቤተሰብ ከሄደች በኋላ እዛ ቤት ውስጥ ኖላዊ ብቻውን ነው አንዳንድ የሚያድረው። አሁን ደግሞ ይባስም ብሎ እርስ በርተ ተጣልተዋል። አስርም ቢሆን ከገዛ ጓደኛው ከአብሮ አደጉ ጋር እነ ሃና እነ ኖላዊ ሳይመጡ በፊት ሁለቱ ጥብቅ ያሉ ጓደኛ ማሞች የነበሩበት ሰዓት ላይ እንኳን አሁን ላይ ተለያይተዋል። ብቻ ነው ብቻ ነው ያሉት ተምቹ ጎዳና ላይ ነው የሚያድረው። የሚያበላው የሚያጠጣው የለም። እሷም ድምብላ አልነበረች። አሁን ድንብላልም ጭቅ ውስጥ ገብታለች እሳ ለማንም ማድረስ አትችልም። ከዚህ በኋላ ተደብቃ እንኳ ልታደርስለት ብትፈልግም ተከታትለው ሊደርሱባት ይችላሉ። ያኔ ግን ተምቹ በተያዘበት ሰዓት ላይ የርግብን የት እንዳለች በደንብ ስለሚያቅ አስበው እሱን ያስሩታል። ነገሩ የባሰ ይበታተላል ማለት ነው። በዚህ በኩል ደግሞ እንዳልኳችው ሃና ኖላዊ ሃና ላይ ቅሬታ እያመጣባት ነው ያለው። አስር ተናግሮ ሲሄድ፣ ልጅህ አሁን እኔ ከነገርኩ ስለ አንተ ልጅ እኔ ምነግረ ከሆነ በጣም ታዝንባታለ ስለዚህ ራሷ ትንገርህ ነበር ያለው። ይህንን ሲል ታዲያ ኖላዊ አንድ ቅር ያለው ነገር ቢኖር ሃና ጥፋት አጥፍታለች ያንንም መናገር አትፈልግም። ያኔ በሰዓቱ ነገሩን ይቋቹትና አናም ወደ ቤተሰቦቿ ትሄዳለች። ኖላዊም እንደዛው ከዚህ በኋላ ምን ይፈጠር ይሆን? ባጁሽ ደግሞ ስትፈታ ነገሩ እንዳለ ራስ ምታት የሚሆን ይሆናል ማለት ነው። ይሄን ያልኳችሁ ባጁሽ በዛ ላይ ከእስር ቤት ከወጣች በኋላ አሁን ላይ ከበላዋ ካለው ሰውዬ ጋር ነው አብራ የምትሰራው። እሱ ሰውዬ ደግሞ ገንዘብ ያለውና በጣም የናጠጠ ሀብታም ስለሆነ በገንዘቡ ማንኛውንም ነገር ማድረግ ይችላል። ሌላው በስተት የተረዳችሁት አንድ ነገር አለ። ብዙዎቻችሁ ልብ ያላላችሁት አና ለእዝራ ፍቅረኛ ስትነግረው በፊት እርግም ምትባል ሴትዮ ነበረች። አሸነፍኳት፣ እሷንም እንደዚሁ ስትፎክርብኝ፣ አንቺንም አሸነፍሽ አል ባለቻት። አና ምን ጋር እየተጋፈጠች እንደሆነ የምታውቀው ነገር የለም። ጭራሽ በወንድ ልትጣላ ነው ከሌላ ሴት ጋር ታዲያ ያቺ ተቃራኒዋ ሴት የምታስበው ምን ነበረ? እዝራን እርግብን ትወደዋለች። እዝራን በፊት የምትወደው እርግብ ነበረች እና እርግብን አና አስወግጃለሁ ብላ ነው የምታስበው። ስለዚህ ተረኛ አንቺ ነሽ እያለች ሆኔም ብላለች። ነገሩ ከሯል። አና ከየት ያመጣችሁ ልቦና ነው ይህን ያልተጠቅማበት ላይ የራሷን ላልሆነ ነገር እየታገለች ያለችው? ወይስ ብዙዎቻቸው ተስማምተው ይቀበላል እዝራና አና አንድ ላይ መሆናቸው። በስተ መጨረሻም እንግዲህ የባጁሽንና የሜላትን ጉዳይ እንጨርስ። ሜላትና ባጁሽ እንግዲህ አሁን ላይ ባሽ ከእስር ቤት ከወጣች በኋላ ሁለቱም ይፋጠጡ ይሆናል። ባሽ የምታስበው ያው ሜላት ከዚህ ከወጣው አሳዳ እንደምትገለኝና ማንኛውንም ነገር ታረገብኛለች ብላን ያሰበችው በስተ መጨረሻ ሰዓት ሄዳ እስር ቤት ስጠይቃት ሜላት አሁን ላይ እኔ ሞኝ ይመስልሻለ? አንቺ እኮ የምትፈልጉኝ ለግድያ ነው ብላታለች። ያው እንግዲህ ባዩሽ ናት ለሜላት ምትነግራት። ሜላት ግን ነገሩ እንደዚህ አይደለም፣ እኔ እና አንቺ ጓደኛ ነው፣ ስለዚህ እዚህ ላሳስር አይደለም ፈልገው፣ እኔ እና አንቺ በምንቀጣጣበት መንገድ ተቀጣጥተን አብረን እንቀጥላለን መቀጠል ካለብን ብላታለች። ታዲያ ባዩሽ አንድ ነገር ነው ያስደነገጨቻት ት እዚህ ጋር ሜላት ሜላት ምን ትላታለች? አንቺ የምትፈልጊው ገንዘቤን ነው፣ ገንዘብ ደግሞ የምትፈልጊ ከሆነ እንዴት በቀላሉ መስራት እንዳለብሽ ያንን ነገር ነው የምንማከርበት እንጂ የሰው ገንዘብ አትሰርቂም ነው ያለቻት። ገንዘብ ለኔ ቀላል ነገር ነው። ካንቺ የምፈልገው ዲቫሉሽን ነው ትላታለች። ባሏ ስትጠራባት በጣም የደነገጠችው ሜላት ከዛሬ ያልጠበቀችውና ያልገመተችው ነገር እንዴት ከባሬ ጋር ምን ነገር አላት ያንን ነገር የምታውቀው ነገር የለም። ያለፈ ታሪካቸው ያለፈ ታሪክ ነው። መጀመሪያ ሜላት ሳትመጣ በፊት እንግዲህ ባዩሽ፣ የሜላት ባለቤት የአሁኑ ባለቤቷ ስሙን እናንተ ታቁታላችሁ፣ የእሷ ፍቅረኛ ነበረች። በሰዓቱ እንግዲህ የባዩሽ ባህሪም ሊሆን ይችላል አንዴ ይጣላሉና ይለያያሉ ላይ በዛ አጋጣሚ ግን ባዩሽ በጣም ስለምታፈቅረው በዛን ሰዓት ላይ ሜላት ያኔ ከመጣች በኋላ ይጋባሉ። አብረው ሲኖሩ በቅናት መንፈስ ብዙ ነገር ትሆናለች። ባዩሽ አሁን ላይ አግብታለች፣ ባለቤት አላት። ነገር ግን አሁን ላይ ያላት ባለቤት እንደምትፈልገው እንዳልሆነላትና እንዳልሆነላትና እንደሚደበድባትም በዛ ላይ እንደሚያሰቃያትም ብዙ ጊዜ አውርታለች። ይህም ስትል ታዲያ ባዩሽ አሁንም ቢሆን ተስፋ አልቆረጠችም ማለት ነው በሜላት ጉዳይ ላይ። ስለዚህ በሜላት በአንቺ በኩል የፈለግኩሽ ባለቤትሽን እንጂ የአንቺን ገንዘብ አይደለም፣ ይሄ ነው ችግሬ ትላታለች። ሜላት ለጊዜውም ቢሆን እንዳለ በቀሎቿን ታቆምና ለምንድን ነው የምትፈልገው ባሌን የሚለው ጥያቄ ውስጥ ትገባለች። በዛም ነበረ ሜላት ከዛ ከወጣች በኋላ መኪና ውስጥ ሆነ ባለቤቷ ስታናገረው እንኳን እሱን ማናገር አልፈለ ነገሩን እንደማትነግረውና የባሱኑ ይህንን ነገር መተው እንዳለባቸው ስትነግረው ነበር። ባለቤቷ ግን ይናደድና ሄዶ ተመልሶ ባዩሽን መጠየቅ እንደሚችልና ያን እያስፈራራት እንደሆኑ ይናግራታል። ሌላት በዚህ ጉዳይ ላይ የምትሸነፍ ይመስለኛል። ምክንያቱም በእኔ ባልሆነ ነገር ነው እየተከራከሩ ያለሁት፣ ብላ እንዳታስብ በኋላ ላይ እንግዲህ ነገሩ እናንተ እንደምታሰቡት ይሆናል ማለት ነው። ምናልባት ይህ ድራማ እኔ እንዳወረሁት ሌላት ባለቤቷን ትፈታውና ኖላዊ ልታገበው ይችላል። ይህ የድምደም ሀሳባችን ሳይሆን ወደ ቀጣዩ ክፍሎች ውስጥ ምናልባት በተሻለ መንገድ ካየን አሪፍ የሚሆን ይመስለኛል። ታዲያ ኖላዊ ሌላትን የሚያገባት ከሆነ አስቡ አና እንደምትፈልገው ከትክክለኛ ከምትፈልገው አባቷ ጋርና ከእናቷ ጋር አብራ ትኖራለች ማለት ነው። ታዲያ እዚህ ቻናል ላይ ብዙዎቻችሁ አዳዲስ ናችሁ። ቻናሉን ሰብስክራ ማድረጋችሁን አትርሱ። በቀጣይ ቪዲዮዎች እንገናኘን። ልክ ግን ቀደም ብሎ ኖላዊ እንደተለቀቀ እንዲደርሳችሁ ከፈለጋችሁ የደውል ምልክቷን መጫናችሁን አትርሱ። መልካም ጊዜ።